ዛሬ ግንቦት ሀያ ስድስት አቤት አቤት አቤት በኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ዛሬ ተከብሮ የሚውሉት ቅዱሳኖቻችን ምን ያህል እንደሆኑ ታውቃላችሁ? ልንገራችሁማ ታዲያ። አደራ የለመደው ትብብራችሁ ኮፒሊንክ ማድረግ እንዳይረሳ ምክንያቱም የአወቁትን ለክርስቲያኖች ማሳወቅ ትክክለኛ የክርስቲያናዊ በጎ ሕሊና መገለጫ ስለሆነ ነው። ከአስራ ሁለቱ ሐዋርያት አንዱ የሆነው የጌታችንን ትንሣኤ ካላየሁ አላምንም ጎኑን ካልዳሰስኩ አላምንም ያለው ከአስራ ሁለቱ ሐዋርያት አንዱ የሆነው የጌታችንን ጎን በመዳሰሱ የማትሞት ሕያው እጅ ያለችው ቅዱስ ቶማስ አዎ በአካለ ሥጋ እያለ ቆዳውን አረማውያን ገፈውበት በዛ በተገፈፈው የአካሉ ቆዳ ደግሞ ሙት በማስነሳት ተአምራትን በማድረግ ብዙ ተአምራትን እየሠራ ክርስቲያኖችን ያጠመቀው ሐዋርያው ቅዱስ ቶማስ ዛሬ የእረፍት በዓሉ ነው። ኢትዮጵያዊ ቅዱስ ታላቁ አባታችን አቡነ አሞፅ ቀብፅያ ገዳምን የመሠረቱልን ታላቁ አባታችን ገዳማቸው ቀብፅያ ገዳምን የተሳለመ ጎልጎታ ኢየሩሳሌምን እንደተሳለመ የሚቆጠርላቸው ዐሥራ ሁለቱ ሊቃነ መላእክት ታዘዘው ከገነት አፈር አምጥተው እንደ ዝናብ ያዘነቡበት ይሄ ታላቁ ቀብፅያ ገዳማቸው በዘንዶና በነብር የሚጠበቅ ሲሆን በጌታችን ትእዛዝ በአሥራ ሁለቱ መላእክት መሪነት 12 እልፍ 12 ሺህ መላእክት አፈር ከገነት አምጥተው ያዘነቡበት ታላቅ ቦታ ነው። በዚህም የተነሳ እዚህ ቀብፅያ ገዳም ላይ የተቀበረ ሰው ወቀሳ የለበትም። ያለ ወቀሳ ያለ ቀሰሳ የእሳት ባህርን ተሻግሮ ገነት የሚገባ ሲሆን ከአካሉ ጥፍሩንም ሆነ ፀጉሩን ቆርጦ እሱ መቀበር ባይችል እንኳን አካሉን ወስዶ እዛ ገዳም ውስጥ የቀበረ ሰው መልአከ ሞትን ፈጽሞ የማያይ ሲሆን ይህንን ቦታ የረገጠ ሰው እጅግ በጣም በእግር ለመጓዝ አስቸጋሪ ቢሆንም ይህንን ቦታ የረገጠ ሰው እስከ ዐሥራ አምስት ትውልድ ድረስ እንደሚማርለት ቃል ኪዳን የተገባላቸው ሲሆን፣ ይሄ ነው የሚገርማችሁ፣ ከአባታችን ከአቡነ አሞፅ መቃብር ሥር ጸበል ፈልቋል። አዎ። ታዲያ ይሄ ጸበል እየተንኳለለ ይመጣና በሚያርፍ ሰዓት ምድር ላይ ወደ አለትነት ይቀየራል። ይህንን አለት እንደ እምነት የሚቀቡና የሚጠቀሙት ሰዎች ከማንኛውም በሽታና ከማንኛውም የሰይጣን ስርዓት ነፃ የሚሆኑ ሲሆን በቅርቡም አንዲት እህታችን ከስድስት ዓመት በፊት ው ከስድስት ዓመት በፊት በኤች አይቪ ተይዛ የምትኖር እህታችን ይህንን እምነት ሰውነቷን አሻሽታ አሻሽታ ከኤች አይቪ ነፃ የሆነችና ልጅም የወለደች መሆኑ የሚታወቅ ነው። እኒህ ድንቅና ታላቅ ኢትዮጵያዊ አባት እዛ ቀብጽያ ገዳምን የመሠረቱበት ቦታ ላይ የተፈጥሮ አንዲት ዋሻ አግኝተው አዎ በእዚያች ዋሻ ውስጥ ብቻቸውን ለመቶ ዓመታት